ብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማስደመጥ ጀመር። አበይት ነጥቦቹን በቅድሚያ የፋኖ ኃይሎች ታግተዋል የተባሉ ከደቡብ ኢትዮጵያ እየመጡ ወጣቶችን ለቀይ መስቀል ሊያስረክቡ መሆኑን አሳወቁም። በአማራ ክልል የተለያዩ አካባቢዎች የሚደረገው ውጊያ ቀጥሏል። ይህ በእንዲህ እንዳለ ሚኒስትሮች ወደ ባህር ዳር ማቅናታቸው ታውቋል። ዝርዝር መረጃ አዘጋጅተናል። ጠቅላይ ሚኒስትሩ የትግራይ ግዛቶችን በኃይል ይዞ መቆየት አይቻልም አሉ። የታሰር የትግራይ ተወላጅ የመከላከያ ሰራዊት አባል የለም ሲሉም ተናግሯል። የትግራይ ተወካይ ናቸው ከተባሉ ሰዎች ጋር ያደረጉትን ውይይት የተመለከተ ጥንቅርም ታደምጣላችሁ። የደም ነጋዴዎችና የብልጽግናው አገዛዝ ጥምረት ፈጥረውብናል ላሉ አቶ እስክንድር ነጋም የስም ማጥፋት ዘመቻ ተከፍቶብናል በማለትም ተናግሯል። ሌላኛው መረጃችን ነው። የባንክ ሂሳባቸው እንዲወጣ እየተደረጉ ለዘረፋ መጋለጣቸውን ባለሀብቶች ተናገሩ። በመንግስት ሰዎች ጭምር የሚከናወኑ ዘረፋዎችም ተጧጡፏል። አድራሻቸውን የሚቀያየሩ ቤተሰቦቻቸውን ጭምር ይዘው ከሀገር የኮበለሉ ባለሀብቶችም በርካቶች ናቸው። ይህንን የተመለከተ ሰፋ ያለ ሀተታም ይዘናል። ኦፌኮና ኦነግ የሚገኙበት የፖለቲካ ማህበር አገዛዙ የሴራና የሸፍጥ ፖለቲካ ላይ ነው ብሏል። ለኢትዮጵያ ሀገራዊ ምክክር ኮሚሽኑ የውይይት ጥሪ ምላሽ ሰጥቷል። እንቃኘዋለን። ሻቢያ ጀኔራሉን ቀበረም። በቀብራቸው ላይም ፕሬዚደንት ኢሳያስ አፈወርቅ ተገኝተዋል። ኢትዮጵያዊ ቅጥረኛ ወታደር ከዩክሬን ጎን ሆኖ ሩሲያን እየተዋጋ እንደሆነ ተገለጸ። ሩሲያ ከዩክሬን ጎን ቆመዋል ያለቻቸውን ቅጥረኛ ወታደሮችን ማንነት ይፋ አድርጋለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ጠቅላይ ሚኒስትሩ የትግራይ ግዛቶችን በኃይል ይዞ መቆየት አይቻልም አሉ። የታሰረ የትግራይ ተወላጅ የመከላከያ ሰራዊት አባል የለም ሲሉም ተናግሯል። በርካታ የአዲስ አበባ ነዋሪዎች የዲያስፖራ አባላትን ጨምሮ በትግራይ ሕዝብ ተወካይነት ስም በተገኙበት የቤተ መንግስቱ ስብሰባ ላይ ጠቅላይ ሚኒስትሩ ወደ ትግራይ ክልል የመጓዝ ፍላጎት እንዳላቸው ሲናገሩም ተደምጧል። ከትግራይ ተወላጅ የመከላከያ ሰራዊት አባላት ውስጥ እስካሁን የታሰር የለም የሚለውን ጨምሮ የኤርትራ ጦር በኢትዮጵያ ግዛቶች ውስጥ መገኘትን ያላመኑት ጠቅላይ ሚኒስትሩ እንደ ወልቃየትና ሁመራ ባሉ አካባቢዎች ያሉ ሌሎች ኃይሎችን ግን እናስወጣቸዋለን ሲሉ ተሰምቷል። በማንኛውም ሰዓት ቤቴ ሁመራ ያለው እመለሳለሁ ካሉ ነገ እኛ ለመመለስ ዝግጁ ነን። ለመከላከያ የተሰጠው ስራ ይሄ ነው። በአካባቢው የትግራይ የአማራ የሚባል ጸጥታ ኃይል እንዳይኖር መከላከያ ይኑር። ቶ ክልሎች መካከል ያለውን የወሰን ጥያቄ በተመለከተም አቶ ጌታቸውና አቶ አረጋ ከበደ ይነጋገራሉ ካሉ በኋላም ተፈናቃዮች ግን ክረምት ከመግባቱ በፊት ይመለሳሉ ሲሉም ቃል ገብቷል። የኤርትራ ጦሮን በተመለከተም ካልጀርስ ስምምነት ውሳኔ ውጭም መሬቱን ማካለሉን ኮሚቴ ያቋቁመን የምናዩ ይሆናል። ማንም በኃይል ግዛትን ይዞ መቆየት አይችልም ሲሉ ነው የተደመጡት። ካልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ማንም የማንም ቦታ በኃይል ይዞ ለዘላለም መኖር አይችልም። እንዳንዋጋ ዳግም ግጭት እንዳይፈጠር ትርፍ ነገር የተካሄደ ካለ አይተን ቦታውን ለይተን ኦፊሻሊ እነዚህ ጉዳዮች ይስተካከሉ ብለን በንግግር መልክ ልናበጅ እንችላለን። ጠቅላይ ሚኒስትሩ እያነሱትን ሀሳብ ከሰሞኑ አቶ ሬድዋን ሁሴንም ሲገልጹት የተደመጡ ሲሆን በመሬት ላይ ያለው እውነታ ግን በድንበር ኮሚሽኑ ውሳኔ ከተሰጡ ግዛቶች እንኳን ከእጥፍ በላይ በሚሆን ስፍራ ላይ የኤርትራ ጦር ገብቶ መቆጣጠሩን ከሰሞኑ የተለያዩ ማህበራት አሳውቀው ነበር። ባልጀርሱ ውሳኔ ከኤርትራ ወደ ኢትዮጵያ የተካለለው መሬት ጉዳይን በተመለከተ ግን ጠቅላይ ሚኒስትሩ ያሉት ነገር የለም። በቅርቡ ጄኔራል ታደሰ ወረደ ለመከላከያ በጻፉት ደብዳቤም በመቶዎች የሚቆጠሩ የትግራይ ተወላጅ ሰራዊቱ አባላት ታስረው ስለሚገኙ እንዲለቀቁም፣ እንደዚሁም ከወራት በፊት በፋኖ ኃይሎች እንዲለቀቁ የተደረጉ የክልሉ ተወላጅ ወታደሮች በሂደቱ አብሮ እንዲታይላቸው መጠየቃቸው የሚታወስ ነው። ጠቅላይ ሚኒስትሩ ግን እንኳን እነሱን ስብሐትን ፈትቼው የለም፣ የታሰረም የለም ሲሉም ነው የተደመጡት። የሆነ ሆኖ በትግራይ ክልል ያለውን ዘርፈ ብዙ ችግር ያነሱት ታዳሚዎች ቢሊየን ብር ሰጥቻቸዋለሁ፣ የቁሳቁስ ድጋፎችን ማድረግ የላቸዋለሁ በሚል የመለሱላቸው ሲሆን አሁንም ጦርነት የሚፈልጉ ሰዎች መቀላሉም ረሃቡ ፖለቲካ ተደርጎብኛል፣ ህወሓትን እውቅና እንሰጠዋለን፣ ወዘተ የሚሉ ጉዳዮችንም አንስቷል። የፋኖ ኃይሎች ታግተዋል የተባሉና ከደቡብ ኢትዮጵያ ክልል የመጡ ወጣቶችን ለቀይ መስቀል እንደሚያስረክቡ ተናገሩ። በአማራ ክልል የተለያዩ አካባቢዎች የሚደረገው ውጊያ የቀጠለ ሲሆን የፌደራል መንግስቱ ባለስልጣናት ደግሞ ወደ ባህር ዳር ማቅናታቸው ሰምቷል። በክልሉ ርዕሰ መዲና አቅራቢያ ባለፉት ሁለት ቀናት የተደረገው ውጊያ ከባድ መሳሪያና ሄሊኮፕተሮች ጭምር ጥቅም ላይ እየዋሉበት ነው። በጢስ አባይ የተደረገውን ከባድ ውጊያ ተከትሎ በርካታ አስከሬኖች በመንገዶች ላይ ወድቀው መመልከታቸውንም የአካባቢው ምንጮች ጠቅሷል ከተገደሉት ውስጥ ሰላማዊ ዜጎችም እንደሚገኙበት በማከል፣ ሌላኛው ውጊያው አሁን የቀጠለበት አካባቢ ደግሞ የምዕራብ ጎንደር ዞን ቋራ ቀጠናና አርማጮሁ አካባቢዎች ናቸው። የፋኖ ኃይሎች ጨርጨር ወደ ተባለውና ከቋራ አቅራቢያ ወደሚገኘው አካባቢ መግባታቸውን ተከትሎም ከባድ መሳሪያ ወደ ከተማዋ ከተራራማ ስፍራዎች ላይ ትናንት ሲተኮስ የዋለ ሲሆን ቱመት መንዱካና አለጣሽ ፓርክ አካባቢዎች ላይም የተኩስ ድምጽ ይሰማ እንደነበር ለማወቅ ተችሏል። በአርማጭሆ ዳንጉርና ዳዋ የተደረገው ውጊያን በርካቶች የተገደሉበት የመንግስት ታጣቂዎች በፋኖ ኃይሎች ተይዘው የተወሰዱበት እንደሆነም ነው የተነገረው። ላለፉት ተከታታይ ቀናት ውጊያና ውጥረት ነግሶባቸው የነበሩት የሰሜን ወሎና ደቡብ ወሎ አጎራባች አካባቢዎች ተኩሱ ጋብስ ለማለቱ ሰምቷል። በመርሳ የመንግስት ኃይሎች መልሰው መግባታቸው እንዲያ የባንኩን እንቅስቃሴዎች ሙሉ በሙሉ እንዳልተመለሱም ትናንትም ወደ ሲሪንቃ የሚወስደው መንገድ ዝግ እንደነበር ነገር ግን ሮቢት፣ ሶዶ፣ ማናኘኝ፣ በራ አካባቢዎች የተደረገው ውጋ የመከላከያ ሰራዊት አባላት ወደ ሚሊዮንዝ አካባቢ በመመለሳቸው መቆሙንና የደሴ የወልዲያ መንገድ ላይ መኪኖች መንቀሳቀስ እንደቻሉ አንስተዋል። የብልጽግናው ኮማንድ ፖስት ወደ ሸዋና ጎሎ ከአዲስ አበባ ጋር የሚያገናኘው መንገድ ከዘጋ ወደ አንድ ወር እየተጠጋው ሲሆን ይህንን የፈጸመውን ከበባና የእንቅስቃሴ ገደብ በተመለከተ ግን ጠያቂም ተጠያቂም የለም። በመገናኛ ብዙሃኖቻቸው ታጣቂዎችን በእንቅስቃሴ ማስተጓጎል ሲከሱ የሚደመጡት የአማራ ብልጽግና ሹማምንትም ይህንን በተመለከተ ግን ቃል አልተነፈሱም። ከኮምቦልቻ በኋላ ወደ አዲስ አበባ ያለው መንገድ አሁን በኮማንድ ፖስቱ እንደተዘጋ ነው ተብሏል። ሚኒስትሮችም ወደ ባህር ዳር መጓዛቸው የተሰማ ሲሆን የፍትህ ሚኒስትሩ ጌዲዮን ቲሞቴዎስ፣ የብልጽግናው መንግስት ቃል አቀባይ ለገሰ ቱሉም፣ የከተማ ልማት ሚኒስትሯ ጫልቱ ሳኔ ከተጓዙት ውስጥ ይገኙበታል። ይህ በእንዲህ እንዳለም የደቡብ ኢትዮጵያ ክልል ለህዳሴው ግ ድብደብ ምንጣሮ ሲጓዙ የነበሩ ናቸው ያላቸው ይሁን እንጂ የፋኖ ኃይሎች የብርሸለቆ ሸለቆ ወታደራዊ ማሰልጠኛ ጣቢያ ውስጥ በጉልበት ስራ ስምተታለው ሲወሰዱ የተያዙ ናቸው ያሏቸውን ወጣቶች ለቀይ መስቀል ሊያስረክቡ እንደሆነ ይፋ አድርጓል። ከዚህ በፊት ከወልቃይትም ከውሃ ከምራም የፋኖ ኃይሎችን እንዲወጉ ወጣቶችን ለማሰልጠን ተልኳል። እነሱም ስልጠና ማዕከሉ ሳይገቡ ይዘን እኛው አሰልጥነን ለቀናቸዋል። በተመሳሳይ መልኩም እነዚህ ወጣቶችንም ቀይ መስቀል በደረሰበትና ከተቻለም በሰባ ሁለት ሰዓታት ውስጥ ለቀይ ቀይ መስቀል እናስረክባለን ብሏል። ቃል አቀባዩ ማርሸዝ ልጆቹ አውቀውም ተጭበርብረውም ወደ ብር ሸለቆ ወደሚባለው የወታደራዊ ማሰልጠኛ ተቋም እየተወሰዱ ያሉ ስለመሆናቸው ነው። ተጨባጭ ማስረጃዎች አሉን። በሚገባ ልብሳቸውን ቀይረን ተንከባክበና አማራ ማለት ምን አይነት መልካም ሕዝብ እንደሆነ ተገንዝበው የፋኖ ትግል እውነተኛ የነጻነት ትግል እንደሆነ ገብቷቸው ትምህርት ተሰጠው። አሁን ለቀይ መስቀል እናስረክባቸው በዝግጅት ላይ፣ ቀይ መስቀልም ወደኛ እየመጣ ነው። አንድም ከነዚያ ከሁለት መቶ አርባዎቹ ውስጥ አንድም ሰው የአካል ድብደባ ደርሶበት ከሆነ አንድም ሰው ተገዶ ፋኖ እንዲሆን ጠመንጃ እንዲሸከም ተገዶ ከሆነ አንድም ሰው ያለምርጫውና ፍላጎቱ እኛ የፈለግነውን ፕሮፓጋንዳ እንዲናገር ተገዶ ከሆነ ያለም አቀፉ ማህበረሰብም ሂማን ራይትስ ዎችም የኢትዮጵያ ሰብአዊ መብት ኮሚሽንም አስፈላጊውን አጣሪ ኮሚቴ ልከው ማጣራት ይችላሉ። ከቻልን በሰባ ሁለት ሰዓት ወይም በመቶ ሰዓት ውስጥ ለማስረከብኛ ዝግጁ ነን። እነሱ በደረሱበት ጊዜ ውስጥ የደም ነጋዴዎችና የብልጽግና አገዛዝ ጥምረት ፈጥረውብናል ላሉ አቶ እስክንድር ነጋም የስም ማጥፋት ዘመቻ ተከፍቶብናል በማለትም ተናግሯል። ከስሟል የተባለ አደረጃጀታቸውን በተመለከተ ሲናገሩም ተደምጧል። የአማራ ሕዝባዊ ግንባር የሚል አደረጃጀትን በማቋቋም ከፍተኛ ገንዘብን በማሰባሰብ የአማራ ሕዝብ ትግልን ተቀላቅለን ነበር የሚሉት አቶ እስክንድር ይሁን እንጂ ሁለት ናቸው ሲሉ የገለጿቸውን ጠላቶች አደረጃጀታቸው እንዲመክን እንደሰሩ ሲናገሩ ነው የተሰሙት በአንድ በኩል በንጹሃን ደም የሰከረው መንግስታዊ ኃይል ሲሆን በሌላ በኩል በሀገር ውስጥና በውጭ ሀገር ሆነው ገንዘብ ማምታታት እንደ ቋሚ ስራ በግንባሩ ምስረታ የገንዘብ ምንጫቸው አደጋ ላይ የወደቀ የመሰላቸው የደም ነጋዴዎች ነበሩ። የአማራ ህዝብ አሁኑ ወቅት የህልውና ትግል ላይ ነው የሚሉት የቀድሞ የባልደራ ሰው የኢትዮጵያ ህዝብም ከጎኑ ነው ሲሉ ተናግሯል። የክልሉን ህዝብ የጅምላ ዘርፍ ፍጅት እየተፈጸመበት ነው፣ እኛ የተመሰረትንበት የፋኖ አደረጃጀትም በትግሉ ቁመና ልክ የተቋቋመ ነው ባይ ናቸው። የስም ማጥፋት ዘመቻ ተደርጎብናል የሚሉት አቶ እስክንድር ምላሽ የማልሰጠው ለአማራና ለፋኖ አንድነት ስል ነው ሲሉም ነው የተናገሩት። የባንክ ሂሳባቸው እንዲወጣ እየተደረጉ ለዘረፋ መጋለጣቸውን ባለሀብቶች ተናገሩ። በመንግስት ሰዎች ጭምር የሚከናወኑ ዘረፋዎችም ተጧጡፈዋል። ከወራት በፊት ለግሎብ ኤንድሜል የተናገሩ አንድ ባለሀብት ለጠቅላይ ሚኒስትሩ የቤተ መንግስት ግንባታ ገንዘብ ካላመጣችሁ በሚል ከባለስልጣናት መስፈራሪያ እየደረሳቸው እንደሆነ ተናግሮ ነበር። ለኢትዮ ፎረም የገለጹ ሌላ ባለሀብት ደግሞ የአዲስ አበባ ከተማ አስተዳደር ባለስልጣናት ገንዘብ ካላዋጣቸው የኢንቨስትመንት ቦታ አንሰጣችሁም ያላችሁን እንነጥቃቸዋለን ብለው እንዳስፈራሯቸው መግለጻቸው አይዘነጋም። አሁን ዋዜማ ያሰራጨው ዘገባ ደግሞ ባለሀብቶች የባንክ መረጃችን እየወጣም ለዘራፊ ተጋልጠናል ስለማለታቸው የሚያትት ነው። በአዲስ አበባ በተለያዩ ዘርፍ ላይ የተሰማሩ ባለሀብቶች በማያውቁት ስልክ እየተደወለላቸው ገንዘብ እየተጠየቁም ገንዘቡን የማይሰጡ ከሆነም ለደህንነታቸው የሚያሰጋ ማስፈራሪያ እየደረሰባቸው እንደሆነ ይናገራሉ። አዳማና ባህርዳር ያሉ ባለሀብቶችን በታጣቂዎች ከአንድ ጊዜ በላይ ገንዘብ መጠየቃቸውን ያስረዳሉ። እየደወሉ በማስ ማስፈራራት ገንዘብ የሚጠይቁ ግለሰቦች ባለሀብት ነው ብለው ያሰቡትን ሰው ሙሉ አድራሻ ብቻ ሳይሆን በባንክ ውስጥ የሚያንቀሳቀሱትን ገንዘብና የባንክ መረጃቸውን የሚያውቁ መሆኑ ደግሞ በግለሰቦች ላይ ከፍተኛ ስጋትን እየፈጠረም ነው። አንድ ባለሀብት የሚደውሉላቸው ሰዎች ግለሰባዊ ጉዳያቸውን ሳይቀር የሚያውቁበት ደረጃ ስላሰጋቸው መጀመሪያ ይኖሩበት ከነበረበት ቦታ ሁለት ጊዜ የመኖሪያ ሰፈር እንደቀየሩም በዘገባው ላይ ተመላክቷል። ሁኔታውን በስራና ኑሯቸው ላይ ስጋት እንደፈጠረባቸውም ገልጿል። ሌላው ባለ ሀብት እንደዚሁ በአዲስ አበባ በንግድ ላይ የተሰማሩ ሲሆን በተመሳሳይ በስልክ እየተደወለላቸው መጠኑ ከፍተኛ የሆነ ገንዘብን እየተጠየቁ እንደሆነ ያስረዳሉ። በዚህ ሳቢያ የእጅ ስልካቸውን ለቤተሰብ አባላቸው ሰጥተው በሌላ ስልክ እንደሚጠቀሙም ይገልጻሉ። ሆኖም ለቤተሰብ እንፈልጋቸዋለን እየተባል እንደሚደወል ይናገራሉ። ገንዘብ ካላመጣችሁ ብለው የሚያስፈራሯቸው ግለሰቦችን ከንግግራቸው በመነሳት ፖለቲካዊ ዓላማ ያላቸው እንደሆነ እንደሚገምቱም ይገልጻሉ። ከ41 ዓመታት በላይ በአዳማ ከተማ ከትንሽ ስራ ተነስተው ስመጥር ባለሀብት ለመሆን የበቁና ሰሞኑን ከሀገር መውጣት የቻሉ ባለሀብት እንደተናገሩት ደግሞ ከዚህ ቀደም ሁለት ጊዜ ያህል በአስገዳጅ ሁኔታ የተጠየቁትን ስድስት ሚሊዮን ብር በሚስጥር ከፍለው የቤተሰቦቻቸውን ደህንነት ለጊዜው ማረጋገጥ ቢችሉም በጥር ወር በድጋሜ አስር ሚሊዮን ብር ካልከፈልክ የሚል ማስፈራሪያ እንደደረሳቸው ይናገራሉ። ጉዳዩን ለሚመለከተው አሳውቄ ለንብረት የጥበቃ እንዲደረግልኝ የተወሰኑ ጠባቂዎቹ ስራ በጀመሩ ሳምንት ባልሞላ ጊዜ ውስጥ የድርጅቴ አንድ ሚኒባስ መኪና ከግቢ ውስጥ ባልታወቀ ግለሰብ ተወስዶ ተሰወረ ይላሉ። ስድስት ቤተሰቦቻቸውን ከሀገር አስወጥተው ራሳቸውን ላጭር ረፍት በውጭ ሀገር የሚገኙት ባለሀብት የኦሮሚያም ሆነ ፌዴራል ፖሊስ በዚህ መሰል ጉዳይ ተደጋጋሚ ጥቆማ ቢደርሳቸውም ለጉዳዩ ልባት ለመስጠት አቅምም ፍላጎትም ይጎድላቸዋል ሲሉ ያስረዳሉ። የባንክ ብድር መክፈል ተስኗቸው ወደ አዲስ አበባ ያቀኑት ሌላ የባህር ዳር ባለሀብት ደግሞ ክልሉ በጦርነት ላይ በመሆኑ የተበደሩትን በወቅቱ ሰርተው መክፈል እንደተቸገሩ ያብራራሉ። ባለፈው አንድ አመት ውስጥ ሶስት ታጣቂ ቡድኖች ከፍ ያለ ገንዘብ እንዲሰጣቸው በማግባባት ጠይቀው ነበር። መንግስት ደግሞ ለታጣቂዎች ትረዳለ ብሎ ለሶስት ወር ያክል ድርጅቴን ዘግቶት ቆይተዋል ብሏል። ታጣቂዎቹ አቀራረባቸው የማስፈራራት ባይሆንም የጠየቁትን ድጋፍ እምቢ ማለት ከነሱ የሚያጣላ እንደሆነባቸው ግን አልሸሸጉም። ባለሀብቱ ለታጣቂዎቹ ገንዘቡን ይክፈሉ አይክፈሉ ግን ለመናገር ፈቃደኛ አልሆኑም። በንግድ ስራ ላይ የተሰማሩ ግለሰቦችን የባንክ መረጃን እናውቃለን በማለት አስፈራርቶ ገንዘብ መጠየቅ በተለይም ኦ ኦሮሚያ ክልል አብዛኞቹ አካባቢዎች በመለመዱም ንብረታቸውን ጥለው ወደ አዲስ አበባ የሚጓዙ እንዳሉም ዘገባው አክሎ ገልጿል። ኦነግና ኦፌኮ የሚገኙበት የፖለቲካ ማህበር አገዛዙ የሴራና የሸፍጥ ፖለቲካ ላይ ነው ብሏል። ለኢትዮጵያ ሀገራዊ ምክክር ኮሚሽን የውይይት ጥሪ ምላሽ ሰጥቷል። ኮሚሽኑ መሰረታዊ ሀገራዊ ጉዳዮች ላይ ለመምከር የተደረገ ዝግጅት ለማስተዋወቅ የሚል ጥሪ ማስተላለፉ ይታወሳል። ኮሚሽኑ በገዢው ፓርቲ ፍላጎት ላይ የተመሰረተ ነው የሚሉት የፓርቲዎቹ ማህበር የተጣለበትን ሀገራዊና ህዝባዊ ኃላፊነት የመወጣት የህግም የስነስርዓትም ጉድለት ያሳየ በመሆኑም ተልእኮውን ለመወጣት ተአማኒነት ያለውም እና የኮሚሽኑን እንቅስቃሴ አካል ለመሆን ከዚህ በፊት እንደማንፈልግ ማሳወቃችን ይታወሳል ብለዋል ፓርቲዎቹም በተጨማሪም ኮሚሽኑ ላነሳናቸው ጥያቄዎችና ላቀረብናቸው ማሳሰቢያዎች ትኩረት ሰጥቶ ተገቢና አሳማኝ ምላሽ ከመስጠት ይልቅ በሀገራችን ፖለቲካ በተለመደው መንገድ የተነሳውን ጥያቄ በማድበስበስና በመሸፋፈን የገዢው ፓርቲን ፍላጎት ከማስፈጸም አልፎም ከገዢው ፓርቲ በላይ ጥያቄያችንን ለማዳፈንና በፓርቲዎቹ ማህበር አባላት መካከል መከፋፈልን ለመፍጠር ያደረገው ጥረትን መገንዘብ ችለናል ሲሉ መሆኑን አስታውቋል። በተጨማሪም በተጨማሪ ኮሚሽኑ የሀገራችንን የፖለቲካ ማዕከል ከሆኑትና ከፍተኛ የሕዝብ ብዛት ካላቸው ሶስቱ ክልሎች አማራና የተለያዩ የኦሮሚያ አካባቢዎች በግጭቶች በትግራይ በወቅታዊ ሁኔታ ምክንያት ተግባሩን ለማከናወን እንዳልቻለ መግለጹን አስታውሰው በዚህ ነባራዊ ሁኔታ ውስጥ እጅግ መሰረታዊ የሆኑ ሀገራዊ ጉዳዮች ላይ ምክክር ማድረግ ማለት ከፌዝ ያለፈ ትርጉም የለውምና ፓርቲዎቹን በተጠራው መድረክ ላይ አይሳተፉም ብለዋል። ይልቁንስ ከሴራ ፖለቲካ ወጥቶ ለሀቀኛ ፊ አካታች ተአማኒና ዲሞክራሲያዊ የዘላቂ ሰላምና መረጋጋት መፍትሄ አዋላጅ የብሔራዊ መግባባትና ሀገራዊ እርቅ እንዲመጣም ትግላችንን እንዲደገፍ እንጠይቃለን ነው ያሉት። ሻቢያ ጀነራሉን ቀበረም። በቀብራቸው ላይም ፕሬዝደንት ኢሳያስ አፈወርቂ ተገኝተዋል። የኤርትራው የባህር ኃይል አዛዥ ሜጀር ጀነራል ሁሙር ካርካሪ መሞታቸውን መዘገባችን ይታወሳል። ጀነራሉ ትናንት ስርዓተ ቀብራቸው የሻቢያ ተዋጊዎች በሚቀበሩበት ማዕከል የተደረገ ሲሆን የአገሪቱ ፕሬዚደንትም የአበባ ጉንጉን አስቀምጠዋል። በተመረጡ ልቅሶች ላይ የሚገኙት አቶ ኢሳያስ ዘንድሮ በአራት ወራት ውስጥ ሁለተኛውን ጀነራላቸውን ለመሸኘትም ቀብር ቦታ ላይ ተገኝተዋል። ባሳለፍነው ታህሳስ ጀነራል ኃይለ ሳሙኤል ቀብር ላይ መገኘታቸውም ይታወሳል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል 55 ዓመታትን ህይወቱን ለህዝብና ለሀገር የሰጠ ሲሉ ጀኔራል ሁሙድን የዘክሯቸው ሲሆን የህግደፍና የመንግስት ሰዎች ተገኝተን ሸኝተናቸዋል ብለዋል። ጀኔራል ሁሙድ የፕሬዚደንት ኢሳያስ ቀኘጅ ሆኖ ካገለገሉት ጀኔራሎች አንዱ የነበሩ ሲሆን የባህር ኃይላቸውን ጦርንም በትግራዊ ጦርነት ላይ ያሳትፏል። 526ኛ እየተባለ የጠራ የነበረውን የባህር ኃይላቸውን እግረኛ አድርጎ ያሰለፉት ጀኔራል ሁሙድ በምስራቃዊ ትግራይ በኩል ባሉ ከተሞችና መንደሮች እንዲገድል እንዲዘርፍና እንዲደፍር ከተሰማራው የሻቢያ ሰራዊት አህዶች መካከል አንዱ ነበር። በ1962 ዓ ምት ሻቢያን የተቀላቀሉት ጀኔራሉ ከግረኛ አዋጊ እስከ ማዕከላዊ ኮሚቴ አባልነትም ደርሷል። በኤርትራ ውስጥ ግማሽ የሚሆነው የህብረተሰብ ክፍል ሙስሊም እንደሆነ ቢገመትም የሻቢያ መንግስት ግን ሙስሊሞችን በኢኮኖሚያዊ ሆንም በፖለቲካዊ ስልጣኖች ላይ እንዲገኙ ያበረታታም። ይሁን እንጂ እንደ ጀኔራል ሁሙድ ካርካር ያሉ ጥቂት ታማኞች የፕሬዝደንት ኢሳያስ ታማኝነታቸው ተረጋግጦም ለረጅም ዓመታት በኃላፊነት ቆይቷል። ማዘዣ ጣቢያውን ምጽዋ ያደረገውን የባህር ኃይልን ሲያዙ የኖሩት ጀኔራሉ የባህር ኃይሉን ዋና ስራ አሳ አስጋሪና ሻጭ አድርገውት እንደነበርና የአሳ ምርት ወደ ውጭ የሚላከውን በእርሳቸው ጦር የተመረተ እንደሆነ ይነገራል። የኤርትራ የባህር ኃይል አዛዥነትን ከተረከቡበት ጊዜ አንስቶም የአሳ ልማት ሚኒስቴርን ስራ ወስደው አሳ ማጥመድ ላይ የተጠመደ ጦር እየመሩ ዓመታትን ዘልቋል። በኤርትራ መከላከያ ውስጥ ትንሹ አሃድ ነው የሚባልለት የባህር ኃይሉ በጀኔራል ዘመን ያደረገው የባህር ላይ ውጊያ ባይኖርም ሰራዊቱ ግን እግረኛ ሆኖ በየብስ ላይ በትግራይ ክልል ተዋግቷል። የአራት ልጆች አባት የነበሩት ጀነራል ሆሞድ ህይወታቸው ያለፈው ባደረባቸው ህመም ምክንያት መሆኑን ሻቢያ ማስታወቁ አይዘነጋም። ኢትዮጵያዊው ቅጥረኛ ወታደር ከዩክሬን ጎን ሆኖ ሩሲያን እየተዋጋ እንደሆነ ተገለጸ። ሩሲያ ከዩክሬን ጎን የቆሙ ቅጥረኛ ወታደሮችን ማንነት ይፋ አድርጋለች። ኢትዮጵያን ጨምሮ ከ89 ሀገራት የተውጣጡ ከ13 ሺ በላይ ቅጥረኛ ወታደሮች ለዩክሬን እየተዋጉ ነውም ተብሏል። ለአንድ ሳምንት በሚል የተጀመረው የሩሲያ ዩክሬን ጦርነት ሁለት ዓመት ያለፈው ሲሆን አሁንም እንደቀጠለ ይገኛል። እንደ ሩሲያ መከላከያ ሚኒስቴር መረጃ ከሆነ አንድ ኢትዮጵያዊ ከዩክሬን ጎን ሆኖ ሩሲያን እየወጋም ይገኛል ተብሏል። ይህ ኢትዮጵያዊ እስካሁን በሕይወት እንዳለ የተነገረ ሲሆን ወታደሩ ኢትዮጵያዊ ከመሆኑ ውጭ ማንነቱ ይፋ አልተደረገም። በአጠቃላይ በዚህ ጦርነት ከተጀመረበት የካቲት 2014 ዓ ምት ጀምሮም ከ89 ሀገራት የተውጣጡ 13387 ቅጥረኛ ወታደሮች ከዩክሬን ጎን ተሰልፈዋል የሚል መረጃው ከጠቅላላው ቅጥረኛ ወታደሮች ውስጥ ሰሜናዊቷ አካባቢ ያክሉም በሩሲያ ጦር መገደላቸው ተገልጿል። ፖላንድ ቅጥረኛ ወታደሮቿን በማዋጣት ቀዳሚዋ ሀገር ስትሆን ሶስት ሺ አካባቢ የሚሆኑ ቅጥረኛ ወታደሮቿም ተገድሏል ተብሏል። ከፖላንድ በመቀጠል አሜሪካ፣ ካናዳ፣ ጆርጂያ ና ብሪታንያ ብዙ ዜጎቻቸውን ከዩክሬን ጎን የቆሙ ቅጥረኛ ወታደርነት የተመዘገቡ ሀገራት ናቸው። ከአፍሪካ ውስጥ ኢትዮጵያን ጨምሮ 13 ሀገራት የተውጣጡ 249 ወታደሮች ከዩክሬን ጎን ሆኗል የተባለ ሲሆን 103 ያክሉ መገደላቸው ተገልጿል። ናይጄሪያ፣ አልጄሪያ ና ደቡብ አፍሪካ በአንጻራዊነት ብዙ ዜጎቻቸው ለዩክሬን በቅጥረኛ ወታደርነት የተመዘገቡባቸው ሀገራትም ናቸው። ዩክሬንም ከዚህ በፊት በርካታ የአፍሪካ ና የተለያዩ ዓለም ሀገራት ቅጥረኛ ወታደሮች ከሩሲያ ጎን በመሰለፍ እየወጉኝ ነው የሚል መረጃ ይፋ ማድረጓም የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች እነዚህ ናቸው። መልካም ጊዜም